ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች እንደምናላችሁ በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን በያላችሁበት ይህ ድረስ እነሆ በጣና ቴሌቪዥን እየዘጋጀ የሚቀርበው የጀግኖች አምባ የተሰኘው ፕሮግራማችን ተጀምሯል። በዚህ ፕሮግራማችን እንግዲህ ትልልቅ አርበኞች እስከ አጠቃላይ በአማራ ፋኖ ትግል ውስጥ ትልቅ ሚና ያላቸው አካላቶች እየቀረቡ ስለ ትግሉ አሁናዊ ሁኔታና ስለ ቀጣይ የአማራ ህዝብ ጣፈንታ የተለያዩ ሀሳቦችን የሚያጋሩበት መረጃዎች ተመልካቾችንም እንዲሁ ለአድማጭ ተመልካቾች የሚያደርሱበት ፕሮግራም ነው ማለት ነው። በዛሬው ፕሮግራማችን ታላቅ አርበኛ ከአማራ ፋኖ ህዝባዊ ድርጅት የውጭ ግንኙነት ኃላፊ ና እንዲሁም ደግሞ የአማራ ፋኖ ህዝባዊ ሰራዊት ጎጃም እዝ ዋና ዛዥ አርበኛ ካፒቴን ማስረሻ ሰጤ በተለይ በቀጣይ ሁኔታዎች ላይ ና አሁናዊ የአማራ ፖለቲካ ሁኔታ ላይ ትኩረት አድርገን እየተወያየን ቆይታ እናደርጋለን። እስከ መጨረሻው አብራችሁ እንድትቆዩ በአክብሮት ጋበዝኳችሁ። አማራ ሰፋ ውይይቱን እየመራው ከእናንተ ጋር ነኝ። አርበኛ ካፕቴን ማስረሻ ሰጤ በቅድሚያ ለዚህ ወቅታዊ ቃለምልልስ ፍቃደኛ ሆነ ስለተገኘ በጣና ቴሌቪዥን አድማጭ ተመልካቾች ስም ከልብ አመሰግናለሁ። እንደምን አለ? እግዚአብሔር የተመሰገነ ይሁን፣ ደህና ነኝ። አመሰግናለሁ። እስኪ እንዲያው በቅድሚያ ለጥያቄያችን መግቢያ ይሆን ዘንድ የአማራ ፋኖ ህዝባዊ ድርጅትም እንግዲህ የውጭ ግንኙነት ኃላፊ እንደመሆንህ መጠን የአማራ ፋኖ ህዝባዊ ሰራዊት ጎጃምዝም ዋና አዛዥ ነህ። ያላችሁበት ቁመና ምን ይመስላል ወቅታዊ ቁመና በሚለው ብንጀምርና ወደ ሌሎች ጥያቄዎች ብናልፍ። አመሰግናለሁ። ያው በእኛ በዚህ በጎጃምዝ አካባቢ ላይ ያለው ቁመናችንን በተመለከተ ያው እንደሚታወቀው በተለያየ መንገድ እና በተለያየ ጊዜ ደጋዙና ከህወሀት ናፋቂው በፋኖ ስም ከሚንቀሳቀሰው ከዚህ ከአማራ ፋኖ ህዝባዊ ድርጅት ውጪ ነው አፈንግጦ ከሚንቀሳቀሰው ፈንጋጭ ጋር ብዙ ጊዜ ማባረሮች፣ ትንኮሳዎች ተደርገውብናል። እንግዲህ ለረጅም ጊዜ ይህንን አቋማችንን እውነት ያለበትን ቦታ ስለምናቅ ትክክለኛውን መስመር ስለያዝ እስካሁን ድረስ በጥሩ ቁመና ላይ እንገኛለን ማለት ነው። ብዙ ፈተና ነው የደረሰብን። ብዙ አባሎቻችን ታስረው፣ ብዙዎቹ ተገለዋል። ያንን ሁሉ ተቋቁመን ግን ከዓላማችን አልተንበረከክንም። ትክክለኛ መስመር ይዘናል። ይህም ደግሞ ታጋዩ የሚመርጠው የሚወደው መስመር ነው። መስመራችን ትግላችን ከህዝብ ጋር ነው። የህዝብ ጥያቄ ነው ይዘን የተነስታ ነው። በሌላ በኩል ሌሎች ከህዝብ ሊነጥሉ የሚችሉ እንቅስቃሴዎችን የሚያደርገው ይሄ አፈንጋጩ ሀይል ህወሀት ተልኮ እየተቀበለ እና ትግላችንን ለማደናቀፍ እኛንም ጠልፎ ለመጣል ብዙ ርቀት ሄደው ነበር ማለት ነው። እና ያንም ሁሉ ያልተንበረከከ ግን ጽናት ያለው አመራር፣ ጽናት ያለው አባል ይዘን ያው አሁን ያለንበት ደረጃ ላይ ደርሰናል። አሁን ሁሉም ነገር እየታወቀ መጥቷል። በዚህ አጋጣሚ በሌላ መስመር ላይ ያሉ ቢሆኑ በቅርብ ጊዜ በጎጃም አንዳንድ አካባቢዎች የራሳችን አባሎችም ጭምር ድሮን ተጨፍጭፈውብናል። ለዚህ ለሟቾች ቤተሰቦች እና ለትግል አጋሮቻችን መጽናናትን እመኛለሁ ማለት ነው። ስለዚህ አጠቃላይ ያለው ግን ይሄ ሁሉ ይሄ ሁሉ ጭፍጨፋው እና ሌሎች ትንኮሳዎች እየተደረጉ ያሉት ትግሉን አሳልፎ ለመሸጥ በሚታትሩ ቡድኖች ነው። የአማራ ሕዝብ የከፈለውን ዋጋ ወደ ኋላ በመተው ለግል ጥቅማቸው፣ ለግል ንግስናቸው ሲሉ የሚሄዱበት ርቀት በመሆኑ ታጋዩ አሁንም ቢሆን ከኛ አደረጃጀት ውጭ ያለው ለብቻው በሁለቱም አደረጃጀትም አልገባም ብሎ ተገንጥሎ ያለም በብርጌድ ደረጃ በክፍለ ጦር ደረጃ ያለም ስላለ አስበው ወደ ወደ እኛ መቀላቀል እንዳለበት ነው ጥሪ ማድረግ የምፈልገው ከዚያ ውጭ ግን አስከሬን እየቆጠርን ታጋዮችን እያጣን ያውም በመሪዎች ስተት በመሪዎች የመዋጋት የማዋጋት እና የመምራት ስተት ንጹሀን እና የታጋዮች ሕይወት መጥፋት አለበት ብዬ አላምንም። በዚያ ልክ እኛ በጥሩ ሁኔታ ውስጣችንን ገምግመን እየተንቀሳቀስ እንገኛለን ማለት ነው። እና በሁላችንም ዘንድ የአላማ ቁርጠኝነቱ፣ አንድነቱ፣ ጥርት ያለ መስመር መያዛችንን በጠንካራ ጎን ገምግመን እየተንቀሳቀስ እንገኛለን ማለት ነው። ሌላው እንደ ድርጅትም ተመሳሳይ ነው። ድርጅቱንም ለፈተና የዳረጉት እነዚሁ ከሩቅ ቅደም የጠቀስኩት ጅም ጊዜ የኢትዮጵያን መልማት የኢትዮጵያን እድገት የማይፈልጉ ሀገራት ጋር ትብብር ፈጥሮ በሀገር ውስጥ ደግሞ የራሴን ሀገር እፈጥራለሁ እያለ የሚውተረትረው የህወሀት ክንፍ በመሆን የአማራ ፋኖ ሳይሆን የህወሀት ፋኖ ግን ደግሞ አማራ ክልል ላይ ለመፍጠር ብዙ ተንቀሳቅሰዋል ማለት ነው። አማራ ፋኖ ህዝባዊ ድርጅት ውስጥ ገብተው እንዲታገሉ በተደጋጋሚ ኮሚቴ ሳይቀር ጠይቀናቸዋል። ግን ደግሞ በዓላማ ያልተገናኘውን ሰው በምንም ነገር በምንም ሽምግልና ልትመልሰው አትችልም። ዓላማቸው የአማራን ህዝብ ጥያቄ ለህወሀት ሰጥቶ እንደ ከዚህ በፊቱ የበይተመልካች ለመሆን ነው። ከዚያ ባለፈ ደግሞ ሌትም ቀንም መግለጫ የሚሰጡበት የሚዘጋጁበት፣ የአማራ ርስቶችን አሳልፎ ለመሸጥ ነው አሳልፎ ለመስጠት ነው። ይህ አይሆንም አይደረግም። ይሄ በህይወት እያለን አይደረግም። ርስቶቻችን፣ የመሬት ጉዳይ ወይ የሆነ የሰብል ጉዳይ ምናምን አይደለም የማንነት ጉዳይ ነው እዚያ ጋ ያለው። ስለዚህ በውስጥም በውጭም ልንፈተን እንችል ይሆናል። ግን ትግላችን እና መስመራችን ጥርት ያለ በመሆኑ ለውጤት የሚያበቃ በመሆኑ የአማራን ህዝብ ያሻግራል ብለን የያዝ ነው በመሆኑ እስከ መጨረሻው የምንሄድበት መሆኑን እና እዚህም ላይ የማስተላልፈው መልእክት ይሄ አፈንጋጩ ኃይል አሁንም ወደ ቀልቡ ተመልሶ የአማራን ህዝብ አሳልፎ ላለመሸጥ ለመነጋገር ወስኖ መምጣት አለበት። ከዚያ ውጭ የሚያደርጉት መንፈራገጥ ግን የትም እንደማያደርሳቸው በዚሁ አጋጣሚ ማሳሰብ እፈልጋለሁኝ። በሀገር ውስጥና ከሀገር ውጭ የድርጅቱ ደጋፊዎች የድርጅታችን አባሎች ላይ የሚታዩ ሁኔታዎች አሉ፣ ጥሩ ያልሆኑ ነገሮች አሉ። መስተካከል አለባቸው ብለን እናምናለን። ጥቅምን ብቻ ሴንተር ተደርጎ የሚኬድ ከሆነ አላማችንን ረስተናል ማለት ነው። ስለዚህ አላማችንን ይዘን የህዝባችንን ጥያቄ ይዘን መታገል፣ መደገፍ፣ ማገዝ ይገባል። ከዚያ ውጭ በድርጅት አመራሮች መሀልም ደግሞ ክራክ ለመፍጠር ደጋፊ መስለው ቅርብ መስለው አማካሪ መስለው የሚሰሩ ግን ደግሞ ከብሔራዊ መረጃና ደህንነት ተልዕኮ የሚሰጣቸው። ያው የብሔራዊ መረጃና ደህንነት ስል ዋና ማዘዣው መቀሌ ነው። ለስሙ አዲስ አበባ አለ፣ ግን ያቀፎ ነው። ዋና ማዘዣው መቀሌ ነው ያለው። ይሄ ኃይል ሙሉ ለሙሉ በህወሓት የተጠለፈ ነው። ስለዚህ የዚያ ወኪል ሆኖ የድርጅታችን ደጋፊም ደግሞ ሊሆን አይችልም። በሁለት ማሊያ መጫወትም አይችልም። ስለዚህ ጥርት ያለ አቋም መያዝ አለበት። ከዚያ ውጭ ከህወሓትም ጋር ሆኖ የህወሓትን ተልዕኮ እየያዘ በአማካሪ ስም እና በደጋፊ ስም እግራችንን ለመበጥበጥ የሚሞክር ካለ ግን እንደማይሳካለት መረዳት አለበት። ሌላው አንድነት ያስፈልጋል፣ አንድነት ያስፈልጋል። በቅንነት ሳያውቁ ድርጅታችንን ለመርዳት ለማገዝ በድርጅታችን ውስጥም ደግሞ ለመታገል የሚፈልጉ ካሉ እነዚህን ማማከር ያስፈልጋል፣ እነዚህን ማወያየት ያስፈልጋል፣ ሀሳባቸውን ማዳመጥ ያስፈልጋል ከነሱ ጥሩ ግብአትም ስለሚገኝ በዚያ ልክ እንቀጥላለን። እና አንድነት ያስፈልጋል። ተልኮ ያለውን ግን በምን መንገድ ልንመልሰው ስለማንችል አያስፈልገንም ሁላ ማለት ነው። ተልኮ ያለው ሰው የእኛ ደጋፊ እንዲሆንም አንፈልግም። እና በዚያ ልክ ጥርት ያለ አቋም ያለው ማን ነው? ግለሰብን ስላሞገሰ ወይ ድርጅታችንን አስር ጊዜ ስለሚጠራ ሳይሆን ዋና ፍላጎቱ ምንድን ነው ዓላማው ምንድን ነው የሚለውን፣ ከትግላችን ውስብስብነት አንጻር ከጠላታችን ብዛት አንጻር እየተገመገመ መኬድ አለበት ብዬ ነው የማሳስበው። እና በሁሉም ቦታዎች ላይ የገጠሙን ፈተናዎች ግን በድል እንደምንሻገራቸው ላፍታ እንኳን ጥርጣሬ እንደሌለኝ በዚህ አጋጣሚ መናገር እፈልጋለሁ። ካፒቴን አጠቃላይ እንግዲህ በተለይ የአማራ ትግል ወደ አንድ አለመምጣቱ ምናልባት ደግሞ የትግሉን ደጋፊዎችንም ታጋዩንም በተደጋጋሚ እያሰላቸ እየመጣ እንደሆነ፣ በተለይ የማህበረሰባችን ሶቆቃም ቅድም አንተም ስትገልጸው እንደነበረው ከሰሞኑ የተሰዉ ሰዎች ቁጥር እንኳን ቀላል አይደለም። እና ለእንዲህ አይነት ዘርፈ ብዙ ምስቅልቅል ውስጥ እየገባ ያለ ማህበረሰብን ትግል በአጭር ጊዜ ለመቋጨት መከራውን ለማስቆም አንድ መሆን ምርጫ ሳይሆን ግዴታ ነው ብለው በተደጋጋሚ ሀሳብ የሚሰጡ ሰዎች አሉ። የፋኖ ሁኔታ ደግሞ በተለይ በመሪ ደረጃ ያሉት ሰዎች ትችት ይቀርብባቸዋል። ያ ሲባል አንድ መሆን ያልተቻለው ፊት ለፊት ያሉ ሰዎች የመሪነት የአቅም ማነስ ስላለ ነው፣ ተንኮል ስላለ ነው፣ ቅንነት የጎደለው ትግል እየተደረገ ስላለ ነው ቢኮዝ ታጋዩ አንድ መሆን ይፈልጋል ብሎ በተደጋጋሚ ሀሳብ ይነሳል እና ምንድን ነው የአማራን ትግል በቅንነት መምራት ያልተቻለው እውነተኛ የሆነ የሕዝብ ትግል ተይዞ ተወጥቶ በሴራና ባሻጥር መሄድ የተፈለገው ከዛ ውጭ ደግሞ የአማራ ቀይ መስመር በሚባሉ ጉዳዮች ላይ ቁጭ ብሎ መነጋገር ሳይቻልም ወይ? መጀመሪያ እርስ በርስ በአስተላለፍ ልዩነት ውስጥ ያለው ኃይል መነጋገር የሚችልበት ሁኔታ የለም ወይ? በእናንተ በኩል ስጥ እስከ መጨረሻው ሂዳችኋል ወይ? የሚለውንም አብረህ ብታነሳልኝ። አይ እንዳነሳው አንድነት አንጻራዊ ነው። አሁን ባለው ሁኔታ የአማራ ፋኖ ትግል ወደ አንድነት መጥቷል ብዬ እንግዲህ እነዚህ በተለያዩ ቦታዎች ላይ እየተፈጠሩ ያሉ ክሊፖች በማየት አንድነት አልመጣም ተብሎ ሊወሰድ አይገባም። ምክንያቱም የትኛው ነው የአማራን ሕዝብ አጀንዳ ይዞ የተነሳው የሚለውን ራሱ ሕዝቡም ስለሚፈርድ ነው። ከሕወሓት ጋር ሰራለው እያለ መቼም ቁጭ ብዬ እነጋገራሉ አትልም። ምክንያቱም ሕዝብን መካር ነው ሕዝብን መካር ነው። ለዚህ ሁሉ የአማራን ሕዝብ ለዚህ ሁሉ ውስብስብ ችግር ውስጥ የከተተው አንደኛው ሕወሓት ነው፣ ዋናነት ሕወሓት ነው። ከዚህ ቡድን ጋር ጥምረት ፈጥሬ መንግስትን እወጋለሁ። መንግስትን መውጋት ጥሩ፣ ግን ደግሞ ይህ ቡድን ፍላጎቱ ምንድን ነው? ተገንጣይ ነው። የራሱን ሀገር መመስረት ነው። የራሱ ጳጳስ ሹሟል። የራሱ ምናምን አድርጓል። የራሱ ምናምን አድርጓል። ዝግጅታቸው እንደዚያ ነው። ተገንጣይ ነው። ከተገንጣይ ሀይል ጋር አብሬ እሰራለሁ እያለ መቼም የአማራን ኮዝ ይዤ ወጥቼ አብሬ ቁጭ ብዬ ልነጋገረው አልችልም። ከዚያ ውጭ የስልጣን የምን የምን የሚባለው ፍላጎት ያላቸው ግለሰቦች እንዳሉ እረዳለሁ በዚያ ልክ ሊያስቡ የሚችሉ ግለሰቦች እንዳሉ ረዳለሁ። ግን ከነሱ በላይ አቅም ያለው ተዋጊ አለ። ከነሱ በላይ አቅም ያለው ፖለቲከኛ አለ ፋኖ ውስጥ ማለት ነው። ስለዚህ የመሪዎቹን ያልተገደበ ፍላጎት ልጓም ማበጀት ይችላል ብዬ አስባለሁ እና ድክመቱ እዚያ ውስጥ ያለው ስብስቡ ውስጥ ያለው ድርጅቱ ውስጥ ወይ እዚያ የሆነ ቡድን ላይ ያለው ስብስብ ነው እንጂ የአንድ ግለሰብ ወይ የሁለት ግለሰብ ወይ ምናምን ተደርጎ መወሰድም የለበትም። ያ ግለሰብ አጀንዳ ያለው ነው። በእርግጥ እኛ ባለን ጥናት በአዴንን የአማራ ክልልን መንግስት የደህንነት ቢሮውን እና የመንግስትን የተወሰነውን ፓርቲ ይዞ ከሕወሓት ጋር የሚሰራ ነው። ሕወሓትን የሚናፍቅ ነው። አሁንም ሕወሓትን ጎትቶ ይዞ ለመምጣት የሚጣጣር ነው። ስለዚህ መሪዎች ላይ እንደዚህ አይነት ፍላጎት ቢታይ፣ ከታች ያለው እዚያ ውስጥ ያለው ስብስብ ግን ይህንን ማስቆም አለበት ብዬ አስባለሁ። ማስቆም አለበት ብዬ አስባለሁ እና ይኖራል፣ ሰርገው የሚገቡ ይኖራሉ። ሰርገው በጥልቀት፣ ቅድም የተናገርኩት ነው። የግለሰብ ወዳጅ፣ የድርጅት ወዳጅ ምናምን እየመሰሉ ሊገቡ ይችላሉ፣ ይገባሉም ደግሞ፣ ተልኮ ነው። ውክልናቸው ግን ለቲፒኤልኤፍ ከሆነ እነዚህን አምሮ መታገል ነው የሚያስፈልገው። እኛ ምን ታገላቸዋለን? በዚያ ልክ ነው ያለን አቋም። በተለያየ ቦታ ላይ ለምሳሌ በአማራ ፋኖ ዝዋይ ድርጅት ውስጥ እስካሁን እኔ በማውቀው በዚህ ደረጃ ዋጋ ያስከፈለ መሪ ሪፖርት አልቀረበም። ዋጋ ቢያስከፍል ምንድን ነው ዓላማ ተብሎ ይጠየቃል። የንጹሀን ህይወት የደሃ ልጅ ህይወት በዚህ ደረጃ በመቶ በሁለት መቶ በሰዓታት ውስጥ የሚፈጅበት አቅም እንትን ምንድን ነው? ማን ነው ይህን ያመቻቸው? ተብሎ ይገመገማል፣ ይጠየቃል። በዚያ ደረጃ ክደት የፈጸመ የለም፣ አልተደረገም፣ ምልክትም አላየንም። በዚያ ደረጃ የክደት ምልክትም አላየንም። ሌላ ቦታ ላይ ግን እናያለን ያለን እና ሌላ ካምፕ ናቸው ብለን ዝም አንልም። እኛው ያደረጀ ናቸው እኛው ያነቃናቸው ወጣቶች ናቸው እየረገፉ ያሉት። ለወደፊትም ለክልሉ ሕዝብም ጥብቅና ይቆማሉ የምንላቸው አቅም ያላቸው ምሁራን ናቸው እየረገፉ ያሉት። ስለዚህ ተዋጊው ቆመ ብሎ ማሰብና አካባቢው ላይ ያለውን አመራር መመርመር አለበት ብዬ ነው የማስበው። መጠየቅ አለበት ብዬ አስባለሁ። ከዚያም በላይ ደግሞ ተወያይቶ ወደሚያዋጣው መንገድ መሄድ አለበት። አንድ መታወቂያ ያለበት የአማራ ሕዝብ ጥያቄን በዜሮ አይባዛም። የኢትዮጵያ ህልውናም ይቀጥላል። እንደው በመጨረሻ በተለይ የአማራ ፋና ህዝባዊ ድርጅት እንግዲህ በርካታ ፈተናዎች የገጠሙት ድርጅት ነው ተብሎ ይታመናል። በመሪዎች ደረጃ ጭምር መሪዎቹን የገበረ በርካታ ፈተናዎችን እያለፈ ያለ ድርጅት ነውና አጠቃላይ ግን ድርጅቱ በሚገባው ልክ ሂዷል ወይ ብለው ደግሞ ብዙዎች ጥያቄ ያነሳሉ። በተለይ ደግሞ ክፍት ቦታዎችን ከመሙላት አኳያ እንኳን ስራ አልሰራም፣ ብዙ አይነት ትርምሶች አሉ ተብሎ ይታሰባሉና እነዚህ ጉዳዮችን ድርጅቱ እየፈታ ከዚህ በፊት ከዚህ በኋላ ጠንክሮ ይሄዳል፣ የሚጠበቅበትን ስራ መስራት ይችላል ማለት እንችላለን። ይህ ምንም እኮ ለጥያቄ የሚቀርብም አይደለም። ይሄ የያዝነው ድርጅት ነው። ድርጅት ላይ ሲሆን ደግሞ እንደምታየው የግለሰቦችን ፍላጎት በየቀኑ ማሟላት አንችልም። የድርጅትን ፍላጎት ነው ማሟላት የምንችል። ስለዚህ ድርጅቱ የመጀመሪያው ሕልውናውን ማስጠበቅ አለበት። የገጠመውን ፈተና የምታዩት ነው። በዚያ ደረጃ አመራሩ እየተገናኘ እየተነጋገረ ውሳኔዎችን እያሳለፈ ስራ እየሰራን ነው ብለን እናስባለን። እየሰራንም ነው ብዙ መንገድ ይደናል። ብዙ ርቀት ተጉዘናል። እንግዲህ ይሄ በተለያየ መንገድ ተንኩሰውም ጦርነት ከፍተውም መዳከም መፈረካከስ ያልቻለውን አመራር በሀሜት ሊበትኑ ደግሞ የድርጅት ደጋፊ መስለው የሚመጡ አሉ ይኖራሉ። ይህ የሚጠበቅ ነው። እስካሁን ባለው ግን እርግጠኛ ሆኜ መናገር የምፈልገው በድርጅቱ አመራሮች በኩል ምንም አይነት ልዩነት የሌለ መሆኑን ሕዝባችንም ማወቅ አለበት። ሌላው ልዩነታችንን የሚፈልግ ካለም ደግሞ ተስፋ መቁረጥ አለበት። በአመራሮች መካከል ምንም አይነት ልዩነት የለም። እንደው አጀንዳ እንኳን ሆኖ በስራ አስፈጻሚ ደረጃ የተወያየንበትን ቀን አላስታውስም። በመተማመን ነው እየሰራን ያለ ነው እና ያሉ ክፍት ቦታዎች ደግሞ ቅድም ከነገ ከጠቀስኩልህ ነገሮችና ድርጅታችን ከገጠመው ፈተና አንጻር በጣም ቀላሉ ነገር ነው ይሄ ቦታዎችን ማሟላት ማሸጋሸግ፣ ምናምን ሪፎርም ማድረግ ምናምን የሚሉት መጀመሪያ ድርጅቱ በህልውናውን ማስጠበቅ አለበት በዚያ ደረጃ እየሰራ ነው የተጠቀሱ ነገሮችንም እየሰራንባቸው ነው በነገራችን ላይ እና የአማራ ህዝብ መውጫ መንገድ ይሄ ድርጅት ነው ይሄ ድርጅት ነው አፋህድ የተባለው የአማራ ፋኖ ህዝባዊ ድርጅት የአማራ ህዝብ መውጫ መንገድ ነው እንደገና ደግሞ እዚህ ተገንጣዮች የሚያነሱት ከድርጅቱ ውጭ ያሉ ወኪሎቻቸውም የሚያነሱት በድርጅቱ መካከል ያሉ አመራሮችን መጠራጠር በመፍጠር ድርጅቱን አፍርሰን የኢትዮጵያ ህዝብ ተስፋም እንዲጨ እንዲጨልም የሚሄዱበትን መንገድ ተስፋቸው የእነሱ የጨለመ መሆኑን ነው መናገር የምፈልገው እንጂ በእኛ በኩል ምንም አይነት የተለየ ነገር የለም። እሱን አጠናክረን ነው የምንቀጥል። አንተ የጠቀስካቸው ነገሮች ጋዜጠኛ ነ ከብዙ ነገሮች ከብዙ አሰስመንት ካፕቴን አሁን ለምሳሌ አሁን ድርጅቱ ቃል አቀባይ እስካሁን ድረስ ፊት ላይ ወጥቶ ከአማራ ፋኖ ህዝባዊ ድርጅት ብሎ ወደ ውጊያ ብሎ መረጃዎችን የሚያደርስ የሚሆን የተለያዩ ወቅታዊ ጉዳዮችን ሃሳቦችን ማብራሪያዎችን የሚሰጥ ቃል አቀባይ የለውም ተብሎ በተደጋጋሚ ሲነሳ ነበርና እና ከነዚህ ከነዚህ ደግሞ እኒህ ዘርፎች አንድን ድርጅት ጀስት ህልውናውን የሚያሳዩ የሚያስቀጥሉ ናቸው እና ከዛ ከዛ አኳያ የሚነሱ ነገሮችን ነው በተጨባጭ የታዩትን ለማንሳት የሞከርኩት ማለት ነው። አዎ አይ ትክክል። ቃል አቀባይም በተመለከተ እንደሚታወቀው በህይወት አለ። ስለዚህ ደህንነቱን መጠበቅ አለብን። እሱ ከሌለ ግን ምክትሉ ይሰራል፣ እየሰራም ነው። አበበ የሚባል ወንድማችን አርበኛ አበበ ሙላት የህዝብ ግንኙነቱን ወክሎ እየሰራ ነው ያለው። ምክትል ነው፣ ዘርፉን ይዞ እየሰራ ነው ያለው። ወደፊት ያለውን ይህንን ቦታ በምን መንገድ ነው የምትቀጥሉበትም፣ ያልከኝንም ቅድም እንደመለስኩልህ ነው እየሰራንበት ነው። መጀመሪያ ህልውናችንን እናረጋግጥ። በዚያ ደረጃ ነው እየተረባረብን ያለ ነው። ጥሩ ነገርም አለ። ይሄኛውንም ደግሞ ጎን ለጎን እንዳልኩ ቀላል ነገር ነው ይሄ። በየእዙ የየራሳችን የየእዙ ያሮች አሉ። እነሱ ሸፍነው እየሰሩ ነው በድርጅቱም በኩል ደግሞ ምክትሉ ሸፍኖ እየሰራ ነው ያለው እና ይህንን እናጠናክራለን። ስራ አልተጓደለም ለማለት ነው። ስራ አልተጓደለም። አመሰግናለሁ። እንደ በመጨረሻ የምታስተላልፈው ለታጋዩም፣ ለአማራ ህዝብም በውጪም ላሉት ለትግሉ ደጋፊዎች የምታስተላልፈው መልዕክት ካለ እድል ብሰጠ። በጣም ጥሩ ያው መላው የድርጅታችን ደጋፊዎች እና አባላት ድርጅታችን ጥሩ መስመር ላይ ያለ በመሆኑና የአማራ ህዝብ ብቸኛ ድርጅትም ደግሞ የሰዋኖ ብቸኛ ድርጅት አፈራድ በመሆኑ ይህንን እየተነጋገር ማስቀጠል እና የህዝባችን ጥያቄ በአጭር ጊዜ የሚቋጭበትን መንገድ ጭምር በድል እንድናጠናቀቀው ነው። ጥሪ ማድረግ የምፈልገው የያዙትን የጀመሩትን ትግል አጠናክረው መቀጠል አለባቸው። በሌላ በኩል ህዝባችን፣ የኢትዮጵያ ህዝብም የአማራ ህዝብም በሀገር ውስጥም ከሀገር ውጭም ያለው አንድነቱን አጠናክሮ ይህንን ብቸኛ ድርጅት መደገፍና ቅድም እንዳልኩት ትግሉ በአጭር ጊዜና በአሸናፊነት ልናጠናቅቀው የምንችልበትን መንገድ መደገፍ እንዳለባቸው አመራሮችን ማመን እንዳለባቸው ነው ጥሪ ማድረግ የምፈልገው በሁሉም መንገድ የልዩነት በሮችን በተደጋጋሚ በማህበራዊ ሚዲያም በተለያዩ ሰርጎ ገቦችም ድርጅታችንን ለመፈተን የማይሰራጭ የውሸት አጀንዳ አይኖርም። ውሸት መፍጠር የደህንነት ቢሮ አንደኛው አንደኛው በቢሮ ኃላፊ ደረጃ የሚመራ ነው፣ በዳይሬክቶሬት ደረጃ የሚመራ ነው። ስለዚህ ይህንን አውቆ ከወዲሁ ምንም ሊባል ይችላል፣ ግን ድርጅታችን እና አመራሮች ታማኝ ናቸው። ለትግላቸው ታማኝ ናቸው። ለህዝባቸው ታማኝ ናቸው። ይህንን ያለምንም መጠራጠር ከጎናችን እንዲቆሙና ትግላችንን ጫፍ እንድናደርሰው ያውም በአጠረ ጊዜ ጫፍ እንደምናደርሰውም ጭምር ቃል ነው መግባት የሚፈልገው ይህንን ነው ማለት የምችል። እጅግ አድርጌ ነው የማመሰግነው። አርበኛ ካፕቴን ማስረሻ ሰጤ የአማራ ፋኖ ህዝባዊ ድርጅት የውጭ ግንኙነት ኃላፊና የአማራ ፋኖ ህዝባዊ ሰራዊት ጎጃም እዝ ዋና አዛዥ ለሰጠህን ወቅታዊ ማብራሪያ በጣና ቴሌቪዥን አድባጭ ተመልካቾች ስም ከልብ አመሰግናለሁ። ክብር ይስጥልኝ። አመሰግናለሁ።